ዩቲዩብ አድሰንስ ላይ ምንድን ነው እየተካሄደ ያለው? ምንስ ነው እየተፈጠረው? ሰሞኑን በጣም የሚያስደነግጥ ጆሮ ጭው የሚያደርግ ነገር እየሰማን ነው። እሱም ኢትዮጵያ ላሉ ዩቲዩበሮች ዩቲዩብ አይከፍልም እየተባለ ነው። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ እንዲሁም ሰላም ሰላም ብያለው ውድ ኢትዮጵያውያን በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ሰሞኑን አንድ እየተናፈሰ ያለ ቪዲዮ አለ። እሱም ኢትዮጵያ ላሉ ዩቱበሮች ዩቱብ አይከፍላቸውም ከአሁን በኋላ እየተባለ ነው። እውነትም ኢትዮጵያ ላሉ ዩቱበሮች ዩቱብ አይከፍላቸውም ወይስ ጉዳዩ ምንድን ነው? ጉዳዩ ሁሉንም ዩቱበሮችን አይደለም የሚመለከተው። ከዚህ ቀደም ቻናላቸውን መሆን ያደረጉ ገንዘባ የዩቲዩባቸው ገንዘብ የሚሰራ እየከፈላቸው የነበሩ ሁሉንም ፎርም ሞልተው የጨረሱ ዩቲዩበሮችን አይመለከትም። ዩቲዩብ ቻናላችን ገንዘብ ለመስራቱ የመጀመሪያ ያስቀመጠው መስፈርት አለው። አንደኛ አንድ ሺህ ሰብስክራይብ፣ አራት ሺህ ሰዓት ግዴታ ነው የዩቲዩብ ቻናላችን ገንዘብ እንዲሰራ ለማድረግ ይህንን ካሟላን በኋላ ለዩቲዩብ የሚጻፍ ወይም የሚሞላ ፎርም አለ። ኦኬ አንደኛውን ፎርም ወይም ሶስቱ ፎርሞች ላይ መስማማት አለብን። ኦኬ አንደኛውን ሞልተን ሁለተኛውን ልንሞላ እንትን ስንል እዛ ቦታ ላይ ኢሜል እንትን አስገብተን የራሳችን የአትሳንስ እንትናችን የምናስተካክልበት ቦታ ላይ ነው። አሁን በጣም እያስቸገረ እምቢ እያለ ያለው ሁለተኛውና ሶስተኛው ላይ በጣም እያስቸገረ ነው። ግን እውነትም ነው ኢትዮጵያ ላሉ ዩቱበሮች ገንዘብ ማይከፍላቸው ከአሁን በኋላ አይደለም። አሁን እያስቸገራቸው ያለው አዳዲስ ዩቱብ ጀማሪ ለሆኑ ዩቱባቸው ሞኔታይዜሽን ላልሆነ ዩቱባቸው ገንዘብ እንዲሰራ ያልሆነ ዩቱብን በጣም እያስቸገረ ነው። ሆኖም ግን አንዳንድ ዩቱበሮችን እየተቀበለ ነው። እንደዚህ ስትባሉ በቃ ከአሁን በኋላ ኢትዮጵያ ላይ ዩቱብ ቻናል ገንዘብ አይሰራም ብላችሁ ተስፋ ማቁረጥ አይደለም። ይሄ ነገር ዘላቂ ነው ወይ፣ ወይስ የጊዜ ገደብ አለው፣ ወይስ እንዴት ነው ተብሎ እስካሁን አልታወቀም። የተለያዩ ወንድሞቻችን ከዩቱብ እንትን ጋራ ለመጻጻፍ ሞክሮ ምንም ያገኘነው መረጃ የለም፣ አልተመለሰልንም እያሉ ነው። ትክክለኛው መረጃ እስከምናገኝ ድረስ እንሰራለን፣ እንቀጥላለን። ሆኖም ግን ይሄ ጉዳይ ዩቱባቸውን ዩቱባቸው ገንዘብ የሚሰራ ልጆችን አይመለከትም። ለምን አንድ ጊዜ ቻናላቸው ሞኒ ሆነዋል፣ የሚሞላ ነገር ተሞልተዋል፣ የሚሰጡ ፎርሞች ተሰጥተዋሉ፣ የሚሞሉ የሚቀመጡ ነገሮች ሁሉም ነገር ተቀምጦ ሳለ እነሱን አይመለከትም። አሁን በጣም እያስቸገረ እያንገራገረ ያለው አዳዲስ ዩቱበሮችን ነው። ከዚህም ቀደም ቬሪፊኬሽን ኮድ ወደ ኢትዮጵያ አዛ ነበረ አይልክም ነበር ኦኬ። አዛ መከራ ነበረ፣ ወደ ኢትዮጵያ አይልክም ነበር። አሁን ግን ሞኒ አልቀበልም እያላቸው ነው፣ እያስቸገራቸው ነው። በጣም በጣም ብዙ ልጆች ሞክረው እምቢ አለኝ ምንድር ነው እየተፈጠረው እያሉ ነው። በዛውም ልክ ደግሞ ሞክሬ ሞክሬ እሻለኝ ተቀበለኝ የሚሉም አሉ። አንዳንዴ ይቀበላል፣ አንዳንዴ አይቀበልም። ይህንን አክል ግን እንደሚባለው አይደለም እና በጣም ብዙ ልጆች ሼር ታደርጉልኝ ያላችሁ ከአሁን በኋላ ኢትዮጵያ ላይ አይሰራም፣ ኢትዮጵያ ላይ አይቀበልም፣ ኢትዮጵያ ያሉ ዩቲዩበሮች ዩቲዩባቸው ገንዘብ አይሰራም ብሎ ሸሻ የምታደርጉ ሰዎች ያላችሁ፣ ኖ መጀመሪያ አጣሩት። መረጃው ምን ያህል እውነት ነው ችግርሩ ውስጥ ምንድን ነው? እነማንን ነው የሚከተለው ወይስ እነማንን ነው የሚመለከተው የሚለውን ነገር አጣሩ እላችኋለሁ። የኢትዮ አስራ ስድስት ዩቲዩብ ቻናሎች ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደምትወዱትና እንዲሁም ደግሞ እንደሚጠቅማችሁ ባለሙሉ ተስፋ ነኝ። ይጠቅማችኋል፣ ትወዱታላችሁ። ስለዚህም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ስሩ ኢትዮጵያ ያላችሁ ዩቱበሮች፣ አዳዲስ እየከፈታችሁ እንዲሁም ደግሞ እየከፈታችሁ ያላችሁ ልጆች ይህንን ነገር ስትሰሙ እንዳትደናገጡ። በቃ ካሁን በኋላ ያለቀልኝ ዩቱብ አይሰራም ኢትዮጵያ ላይ እያላችሁ ተስፋ አትቁረጡ። ዩቱብ በየወሩ የሚቀይረው ህግ አለ፣ ህጉን ይቀያይራልኝ ከቀየረው ህግ ውስጥ መሀል አንዱ ይሄ ሊሆን ይችላል። ለጊዜው ያመጣው ያስተካክላል ማለት ነው ልክ ቬሪፊኬሽን ኮድ አለክም ብሎ እንደሚልከው አንዳንዴ እንደሚያነሳው አንዳንዴ እንትን እንደሚለው ዝም ብላችሁ ቀጥሉ። ኦኬ፣ ሞክራችሁት ሞክራችሁት እምቢ ካለ ከኢትዮጵያ ውጭ ላለ ዩቱበር መሸጥ ትችላላችሁ ማለት ነው። ይህንን ያህል እንደሚጋነነው እንደሚከበደው አይደለም። ኦኬ፣ የእኛ ርስቃችን በዩቱብ አይደለም ያለው እና ብዙ አትደናገጡ። ለጊዜው እኔ ራሱ በጣም ተደናግጫለሁ ደንግጫለሁ ምንድን ነው የተፈጠረው ብዬ፣ ግን በደንብ ዞር ዞር ብዬ ሳይ እውነቱ ሌላ ነው፣ የሚናፈሰው ሌላ ነው ማለት ነው። አንዳንዴ በጣም ልብ ቀጥ የሚያደርጉ ግን ከእውነት የራቁ መረጃዎች አሉ። እና ነገሩ እንዲህ ነው። ውላችኋለው። ሰላም በያላችሁበት። ብዝት ይበል። ሰላምና ፍቅር ለሀገሬ ኢትዮጵያ።